ለምድነው ግን ግን ውስጥ አሁን የሆነ የታሰሪ ያልተፈታ ሚስጥር አለ። ለምንድን ነው ቆይ፣ አላቅም። ኪራ ጽናት ሸት ይመስለኛል። አይ በፍፁም፣ እኔ ዝም ብዬ ነው። ጽናት ኒና፣ ዛሬም ኪራና ጽናትን እያመሰቻቸው ትገኛለች። ስለ ማንነቷ፣ እንዴት ወደዚህ ቤት ልትመጣ እንደቻለችም ጽናት ለማጣራት እየሞከረች ነበረ። ኒናም ከየት እንዳመጣኸኝ ረሳኸው እንዴ በማለት በጽናትና በኪራ መካከል ቅራኔ እንዲፈጠር አድርጋለች ጽናትም የነኪራን ቤት ለቃ ወደ ነሰናየት ቤት ሄዳለች ሰናየትም በበኩሏ ለምን ከነኪራ ህይወት አትውጭም ልታደርግ መጣሽ እያለቻት ነው ቅዱስም በበኩሉ ከነኪራ ህይወት ውጪ ኪራም እንደዚሁ ገንዘብ ልስጥሽና ከህይወቴ ውልቅ በይልኝ እያላት ነው እሷ ግን ወደ ውጭ ሀገር እስከምትሄድ ድረስ ከነሱ ፈቀቅ እንደማትል እየተናገረች በዚህ መካከል የሁለቱ ፍቅር ፈተና ውስጥ ገብቷል። ሰላም ጤና ይስጥልን ውድ ቻናሌ ቤተሰቦች እንደምናላችሁ በያላችሁበት በአለም ዳርቻ ሰላማችሁ ይብዛ። ያልኩኝ ዛሬም ጽናት ድራማ ክፍል ሰማንያ ሁለትን የምናይ ይሆናል። ቅዱስ ኒናን ወደ ሬስቶራንት ቀጥሯት ነበረ። እሷ ግን እየተረበተበተች እላዩ ላይም ልብስ በመደረብ ማንነቷን ላለማሳወቅ ወደ ሬስቶራንቱም ትሄዳለች። ምን ሆነች ነው የተሸፋፈንሽ እያላት ነው። ማንነቴን ላለማሳወቅ ነው። ስለመጣሁበት ጉዳይ ቶሎ ንገረኝ አለችው። ለምን ከነኪራ ህይወት አቶጭም እኔ ፈለግኩሽ፣ ለዚህ ነው ይላታል። ኒናም ለማንኛውም ላስብበት ጊዜ ስጠኝ አሁን የምትፈልገውን ከተናገርክ መሄድ ይኖርብኛል በማለት ከተቀመጠበት ወዲያውኑ እየሮጠች ትመለሳለች ሰናይትና ክብሮም ወደ ቤት ሲመጡ ከጽናትና ከኪራዎች ኒናን አላገኟትም የት ሄደች ያቺ የቤት ውስጥ አይጥ አለች ሰናይትም ክብሮም ሴቶች ግን እርስ በርሳችሁ አትዋደዱም ለምን ይሆናለ። ኪራም በሁለታቸው መቀራረብ እየሳቀና ሙድ እያያዘ ነበረ የሆነ ፍቅር ፍቅር ይሸተኛል የሆነ ነገርማ ይኖራል እያለ ነው ጽናትም እንደዚሁ ቅዱስ ወደነ ኪራ ቤት ሲመጣ እጅግ በጣም ደንግጧል ምን ሆነ ነው እያለው ነው ኪራ ችጦሰኛለች ችግር ከታይ ነበረ እዚህ ድረስ ነው ተከትለውኝ የመጡት ብቻ እንደ ምንም ብዬ አመለጥኳቸው አለ ኪራም ቆይ ምን ፈልገው ነው አለ አላውቅም ብቻ ቅዱስም ጉዳዩን በጥንቃቄ መጠየቅ ይኖርብናል። እያጋጨችን ያለችው ከትልልቅ ሰዎች ጋር ነው አለ። ና ስልክ ተደውሎላት እያወራች ነው የወሰድኩት ሀቂን እየለፋውበትን ነው እኔ ኒና ደግሞ እያሰብኩትን ከማድረግ ወደ ኋላ ልልም እያለች ነው። ከኋላዋ ጽናትን አይታታለች። ምን እያደረግሽ ነው አለቻት። ጽናትም ምንም ልብስ ላሰጣ ነው በማለት መርበትበት ጀመረች። ነገር ግን ጽናት የምትለውን እያዳመጠቻት ነበር። ሰኒና ጽናት እንዲሁም መራዊት ሆነው ስለ ልጅቷ ጸባይ እያወሩ ነው። እንዳልተመቻቸውና ቀልባቸው እንዳልወደዷትም ይናገራሉ። ስርዓት የሚባል ነገርም የላት። ማለት ሰነት ስርዓት ቢኖራትማ ጫት ይዛ ቤታት መጣም ነበር አለች ጽናት። ተኒም ለኪራ ንገሪውና ልክ ያሲዛት እያለች ነው። እንዴት አድርጌ ያመጣት ሴት ጫት ይዛ መጣች ብዬ ልናገር አለች። ብቻ ግን ሰሞኑን እንቅልፍ አይወስደውም ኪራ በደናው አይመስለኝም አለች። በነገራችን ላይ ናሆምም እንቅልፍ እየወሰደው አይደለም አለች። መራዊትም ተኒ፣ እኔ ብቻ ነኝ የሚጨነቅልኝም የምጨነቅለትም የሌለኝ አለችው። የሚያስጨንቅሽ እየመጣ ነው አለች። ማን ልት ነው ደግሞ ኗ አስጨናቂ ንገሩኛለች ኮሰረቴ ነዋ ኮሰረት ይበቀልባቸዋል እላችሁ እርግማት ይሆናል አለች ሰኒ። ኪራ ቅዱስን ስላሳደዱት ሰዎች ማንነት ለማወቅ ፈልጓል። ኒናንም ወደ ሬስቶራንት በመውሰድ በመላ እየጠየቃት ነበረ። ታዲያ እነዛ ሰዎች ጋር ምን አይነት ግንኙነት ነው ያለሽ በማለትም ጠይቋት ነበር። ኒናም በፊት አሰሪዎቿ እንደነበሩና ደሞዟን ስላልሰጧት ሰርቃቸው እንደወጣች ትነግረዋለች። ኪራም ስርቆት አያሳፍርም? አላት። እባክህን አትመጻደቅብኝ፣ እኔ ገላይን ሽጬ ባመጣሁት ገንዘብ በዛ ላይ ደግሞ እየሰራሁትንም ሳይከፍሉኝ፣ ስለዚህ የለፋውበትን ነው እየሰረኳቸው አለችው። ኪራም ከዚህ ህይወት መውጣት ትፈልጋለሽ? አላት። በደንብ ነዋ እንግዳውስ ገንዘብ ልስጥሽና ከኔም ከህይወቴ የምራቂ እወጣላለሁ አለው። እኮ ግን ትንሽ ጊዜ ጠብቀኝ፣ ወደ ውጭ ሀገር እሳፍራለሁ እያለች እየመለሰችለት ነው። ታዲያ ከርቀት ሰናይት ተመልክታቸዋለች። ሰናይትም እንዴ ኪራና ኒና ምን እየሰሩ ነው በማለት አይታቸው ተመልሳለች ታዲያ ኪራን ተለይታ ወደ ቤት ስትመለስ ከሰናይት ጋርም ተገጣጥመዋል ይቅርታ በባለፈው ስላስቀየም ኩሽ አለች ሰናይት ይቅርታ አለች በማመናጨቅ እንደዚህ ካልሽኝማ ይቅር አላልሽኝም ማለት ነው ባክሽ ብይሻለሁ በማለት ገልብጣ ትሄዳለች ቀኒም ያየችውን ነገር ለመናገር በጣም ቸኩላለች እቤት ነሽ ወይ ጽናት አለቻት አዎ ምን ሆነች ነው? በደህናሽ አይደለም እንዴ? ትላታለች። እየሮጠችም ወደ ሆነው ቤት ትከሰታለች። የዚህን ጊዜ ለጽናት ልትነግራት ስትል ኪራም ተከታትሏቸው ገብቷል። የቱ ለ ነው አለችው። ስራ እንደዋለም ይነግራታል። ቆይ ኪራ ጽናትን ተዋሻታለህ እንዴ? እዛች ጠዋት የመሰለች ሴትዮ ሬስቶራንት አይቻለሁ በማለትም ታጋልጠዋለች። የዚህን ጊዜ ኪራ ይደናግጣል። ኪራም ቡና ሲጠጣ እንዳያት እንጂ ሆን ብሎ ሬስቶራንት ተቀጣጥረው እንዳልሄደ ይናገራል። ይህማ ጥሩ በማለት ጽናትም ተናዳ ትወጣለች። ተናይትም ለምን ተዋሻታለህ እያለች እያፈጠጠችበት ነው። አንቺ ጥሩ አልሰራሽም። ምን እያደረግሽ ነው? ቆይ ለምንድ ነው የምትዋሸው? አለች ለማንኛውም አሁን ጽናት ተናዳለች። እኛ እናስተካክለዋለን። ስለ ልጅቷ ማንነትም በኋላ እንግርሻለሁ በማለት ጽናትን ተከትሎ ሄደዋል። ሚና በረስት ታንቋቋይ ከፈተችላት ሰኒ ነበረች ከኪራ ምንድን ያለሽ ተናገሪ ያለች እያፋጠጠቻት ነው ቆያንች ግን ለእኔ ያለሽ አመለካከት ጥሩ አይደለም ሳ ምን አድርጌሽ ነው አለቻት ጽናት እህቴ ስለሆነች ያገባኛል በነገራችን ላይ እኔ ምህት ነበረችኝ እንዳንች የምትቆረቆር ሳይሆን ሰውን ቶሎ የምታምናት አለች የተናገረሻለሽው ስለማይመለከተኝ ጉዳይ ነው። ለማንኛውም ግን ለምን ከነ ኪራ ህይወት አትውጭም? በማለት በሩን ዘግታ አባት ወደ ውስጥ ገብታለች። በኋላም በተደጋጋሚ አንኳኩታ ኪራ ይከፍትላታል። ቆይ እናንተ ግን ለምንድነው ኔ ሳንኳኳ የማትከፍቱኛ? አለች ምንሆነች ነው እየጮኽሽ እኮ ነው የምትናገሪው። ለምን ቀስ ብለሽ አትናገሪም? አለ ኪራ ወደ ጭቅጭቅ ማመሩ ጽናትም በር ስላልከፈትን ነው እንደዚህ የጮክሽ የምትናገሪው አለቻት። አንችማ እየተቅለሰለሽ ጓደኞችሽን አሰድቢ ምን አለብሽ። ኪራም እንደዚሁ ምን ሆነች ነው ግን አንቺ ሴትዮ ስርዓት አይኖርሽም እንዴ? የምን ስነ ስርዓት ነው ከየት እንዳመጣኸኝ ረሳሁ እንዴ? በማለት እውነታውን ልታፈርጠው ዳር ደርሳለች። ጽናትም በሁለታችሁ መካከል ምንድነው ያለው? ይች ልጅ ማናት? ኪራ እያለች እየጠየቀች ነው ኪራም ጽናት እየተረጋጊ ትንሽ ጊዜ ነው ትሄዳለች። መሄጃዬን ሳይሆን ማንነትን የጠየቀችህ ኪራም ለምን አፍሽናዘግኝ በማለት ይጮህባታል። ለእኔ ለአለምና ናገር ስለፈለግ ችግር የለውም በማለት ጽናት ተቆጥታ ትጣቸው ትሄዳለች። ኪራም የጽናትን መሄድ ተከትሎ ለናሆሜ ደውሎ ይነግረዋል። ምን ሆናችሁ ነው? የተፈጠረ ነገር አለ እንዴ አለው። ሮይትም እንደዚሁ ምን ነው የተፈጠረ ችግር አለ እንዴ በማለት ናሆሜን ጠየቀችው። ጽናትና ኪራ ሳይጋጩ አይቀሩም አለ። ሰራዊትም የኒና መምጣት በሁለታቸው ላይ ጥሩ ስሜት እየተሰማቸው እንዳልሆነ እየነገረችው ነበር ለናሆሚ ለማንኛውም እስኪ እንሂድ በማለት ለመሄድም ተነስተዋል ሰናይትም በጣም ተሳስቻለሁ ትክክል አልሰራውም ኪራን ለብቻው አድርጌ ማናገር ይችል ነበረ ከጽናት መሀል ተናግሬ ለምን አናደድኳት እያለች ነው ናሆምም ኪራን ለምን ከህይወት አታስወጣትም ምን ሆነ ነው ሽሩሩ የምትላት ኪራም ባስ ወጣትም እኮ ተመልሳ መበጥበጡ አይቀርም አለ። ይህን ያህል የሚያስፈራህ ምን ትልቅ ኃይል ቢኖር ነው? አሁንም ኪራ፣ የምነግር ነገር ቢኖር ወይ እውነታውን ነገራት፣ ወይ ኒናን ከህይወት ውልቅ እንድትላ አድርጋት አለ። እሺ በቃ እውነታውን እነግራታለሁ እያለ ነበር። ኒናም ለመረዊት እያለቃቀሰች እየነገረቻት ነው። እኔ እድል የሆነው ሳይወደኝም ኪራ ራርቶ ቢያስገባኝ እንኳን ሚስቱ በጣም ጠልታኛለች። የግቢ በር ላይ ቆሜ እንኳን አመነቃቀረችኝ እያለች የሰናይትንም ጉዳይ የነገረቻት ነበረ። በእርግጥ አውቃለሁ ጥሩ ፊት እንዳልሰጠንች ግን አንቺ ጸባይሽን አስተካኪ አለቻት። ም እያለቀሰች ስለነበረ በጋት ታልቅሽ እኔ ከጽናት ሊሄድ ብላ መራዊት ወደዛ ስትነሳ እሺ ጽናትንማ በብያት ለእኔ ማማናለኝ እያለች ማልቀሷን ተያይዘዋለች። እናየት ለመራዊት ጽናት እንደተሰባበረችና እንደተጎዳች ስነግራታለች። እንዴት አትተሰባበር የምትወደው ባሏ ሌላ ሰው ጋር ግንኙነት አለው ስትባል ስትሰማ እንዴት ነው የማይሰማት? በእርግጥ እኔም አጥፍቻለሁ መሰለኝ መናገር አልነበረብኝም። ታ ኪራ ትክክል አልሰራም አለች ሰኒ። መራዊትን በበኩሏ ኪራ በደግነት ያደረገው ሳይሆን አይቀርም እና በደግነት ሚስቱን ደብቆ ነው እንዴ እንደዛ አይነት ነገር የሚያደርገው አለች ሰኒ። መረዊትም ልጅቷን ማወዛግበናታል አሁን እያለቀሰች ነበረ ሆድ ብሷታል አለች እናት አልቅሳ የሶስት ሰዓት አልፎባት ይሆናል ያለቀሰችው እና ከሰው ህይወት ለምን አትወጣም እንደውም በጣም ነው ያስጠላችኝ አለች ሰኒ መረዊትም ይህን ያልጠላቻ ግን ለምንድን ነው አለቻት አይ ጽናት ሁለተኛ ስትጎዳ ማየት አልፈልግም ልጅቷ ስርዓት የሌላትና እንግዳ መሀል ሎሽን የምትቀባ ባለጌናት ይሄኮ የባለ ትዳር ቤት ነው አለች ሚናም ስልክ ተደውሎላት እኔ በህይወት እያለው ሁሉንም ልክ አስገባቸዋለሁ። ማንም ማንም እንዲደፍርሽ አልፈልግም እያለች እያባበለች ሳለ ወዲያውኑ ኪራ መጥቷል። ማንጋ ነው የምታወሪው? ምን እያልሽ ነው አንቺ በማለትም ጥያቄ ሆኖ ያስከትላል። ናም የማውራውን ነገር በሙሉ ለሰዎች ማጋራት ግዴታ አይደለም አለችው። ለምን ከህይወቴ አትወጪም አላት። የት ነው የምወጣልህ ገንዘብ ልስጥሽ እያልኩሽ ነው ገንዘብ ወስጂ እየተለቀባልህ ነው ልያዝልህ እንዴ እያለችው ነው እኔ እኮ አሁን ሳር ቅጠል ሁሉ በወንጀል የሚፈልገኝ ሰው ነኝ እኔ ደግሞ ምንም ስራ መጥፎ ቢሆንም መኖር ያጓጓኛል ራም ለምን እኔ ጋር ትጣበቂያለሽ ሌላ ሰው አትፈልግም ወይ አላት እኔ እንጃ አጋጣሚዎች ብቻ ካንተ ጋር አገጣጥሞኛል ኪራም ህይወት የተበጠበጠ ሰላሜን አጣው። እባክሽ ከህይወት ይውጭልኝ እያላት ነው። እወጣለሁ ትንሽ ጊዜ ጠብቀኝ። ወደ ውጭ ሀገር ሊሄድ ነው። አይህ አንተ የምትሳሳላት ፍቅርህ ብትኖርህም እኔም እህት ነበረችኝ። ለምን አትሄጅም አለ። እህቴ በምን አይነት ሁኔታ እንደምትኖር ከመጠየቅ ይልቅ እኔን ከህይወት ለማስወጣት ነው አንተ ቸኮልከው፣ አለችው ቴ የደውን ሲንድረም በሽተኛ ናት። ለሷ አብዬ ገላይን መሸጥ ጀመርኩኝ። በዚህ ስራዬም ከቤተሰብ መዝገብ ውስጥ ተሰረዝኩኝ። አሁን ማንም የለኝም አለችው። ምናልባትም አልባትም እንደዚህ ብደቴን አይተህ ባትፈርጀኝ ጥሩ ነው። ለሀቅ ጥግ ድረስ እራምዳለሁ። ማንኛውም በጥላቸው አባት ታይኝ፣ ጥሩ ነው። መጥፎ ነገሮች በሲኖ ትራክ ተጭነው ወደ ህይወትህ እየመጡ ነው አለችው። የዚህን ጊዜ ኪራ በጣም ተጨናነቀ። ብቻውንም ሲያስብ ከቆየ በኋላ እስኪ ወደ ጽናት ልሄድ በማለትም ወደ ጽናት አመርቷል። ሰናይትም ለጽናት እንደዛ ባልናገር ኑሮ አትናደጅም ነበር፣ እንድትታመሚ እኔ ምክንያት ሆኛለሁ እያለቻት ነው። አይ አንችምን ሆነሽ፣ ለማንኛውም ግን አይደብርሽ፣ ያለዛ ቡና አንቺ እያለሽ በየት በኩል እዝናናለው? በማለትም ትቀልዳለች። የዚህን ጊዜ እሰይ እንደዚህ ሳቂልኝ፣ በጣም ተጨናንቄ ነበር እያለች፣ ወዲያውኑ ኪራ ይከሰታል። ኪራም ጽናቴ አሁን ተሻለሽ ወይ? ለማንኛውም አንቺ እንዳስብሸው አይደለም፣ አጋጣሚ ነው ይላታል። ከኒና ጋር ነው አጋጣሚ የምትለው? ኪራም ኒናን ከበፊት ጀምሮ የሚያውቃት ሴት እንደነበረችና በእንግድነትም እንደተጠጋች ነግራታል ይህንን አሁን ነበር እንዴ የምትነግረኝ ለምን እስካሁን አልነገርከኝም አለችው ስራ ስለበዛብኝ ነው ያልነገርኩሽ ለማንኛውም ግን ይቅርታ አንቺን ለመጉዳት ብዬ እያደረኩት አንዳችም ነገር የለም ጽናትም እባክህ ኪራ እንዳትጎዳኝ አለችው ያስቀየምኩህ ቅር ያለህ ነገር ካለም ደግሞ ንገረኝ፣ አለች። የለም በማለትም ተጠምጥሞባታል። የዚህን ጊዜ ሰናይት ትታቸው ወደ ኩሽኗ ትሄዳለች። ሰኒም ከኩሽኗ ጋር ሆና ውዝግብ ላይ ናት። ኬራ እንደዋሸት ይሰማኛል። አይ በጽናት ልብ ውስጥ ይህንን ማስቀመጥ የለብኝም። ምናልባትም የእህቴ ታሪክ ተጽዕኖ ፈጥሮብኝ ይሆናል እያለች ከራሷ ጋር እየተነጋገረችና እያሰበች ትገኛለች። እንግዲህ የዛሬው ጽናት ድራማ ክፍል ሰማኒያ ሁለት ይህን ይመስላል። በቀጣይ እስከምንገናኝ ድረስ ለቻናሉ አዲስ የሆናችሁ ላይክ ሸር ሰብስክራይብ በማድረግ ቤተሰብ የሆኑ አመሰግናለሁ።